ለመወደድ ሲባል ፍጹም መሆን አይጠበቅባቸውም። ራሳችሁን ብቻ ነው መሆን ያለባቸው። ስለዚህ ራሳችሁን ብቻ ሆኑ። ራሳችሁን የሚመስል ሰው ወዳቸዋል ወዳቸዋል። ጀስት ቢ ዩርሴልፍ። የወደፊት የትዳር ሕይወትሽ ያስጨነቀሽ እህቴ በዚህ ውብ እና የአምሃረ ንጹህ ገላሽ ላይ የተለያዩ አልባሌ ነገሮች በመጨመር የምትወጂውን ሰው የምታገኝ እየመሰለሽ ከተለያዩ ሴቶች ጋር ራስሽን ኮምፔር እያደረግሽ ለመበት በውበት የምትፎካከሪ የምትወጂውን ሰው ለማግኘት ብቻ የማታረጊው ነገር የሌለዋ እህቴ ይህ ቪዲዮ ላንቺ ነው። እና እንደዚህ አይነት ሁኔታ ውስጥ ነበርኩኝ። ማለትም ቆንጆ መሆን ወደፊት ያ ለባሌ ወብ ሆነለት ደስ ይለኛል ምናምን ራሴ መጠበቅ ለባሌ ለባሌ ምናምን የምናውረው ነገር የለም። እንደዛ ነገር ውስጥ ነበርኩኝ ኝ እና ሁሉም ሰው ሊኖርበት የሚችል ሲትዌሽን ነው እና ኢትስ ኖርማል የአንድ ነገር አስታውሽልኝ፣ መሰረትሽ ክርስቶስ ሲሆን ራስሽን ወደ እግዚአብሔር ማቅረብ ፈልገሽ፣ የሰጠሽን ውብ ገላ ማክበር ፈልገሽ ምንም ነገር አልጨመረም ካልሽ በኋላ ራሴን እሸፈናለሁ። ከዚህ በኋላ የሚገባኝ ሰው ነው፣ እኔ ሊገልጠኝ የሚገባው እግዚአብሔርን እያከበርኩ በህይወቴ መኖር እፈልጋለሁ ብለሽ በማሰብሽ ከዛ በኋላ ግን ደግሞ በዚህ ምድር ላይ እንደዚህ አይነት ሁኔታ ውስጥ ሆኜ የሚወደኝ ሰው ሊኖር የማይችልበት ፕሮባብሊቲ ሰፊ ነው በማለት በመፍራት እግዚአብሔርን ልቅረብ ወይስ ባላንስድ አድርጌ ላይፌ ሊኖር እያች የምትጨነቀው አለት በደንብ አዳምጭ። መሰረተሽ ኢየሱስ ክርስቶስ ይሁን። መሰረተሽ ኢየሱስ ክርስቶስ ከሆነ ገላሽን ሰውነትሽን አቋምሽን ምንሽንም አይቶ ከሚወድሽ ወንድ ይልቅ ስብእናሽና ማንነትሽ ተማርኮ የሚወድሽ ወንድ ይበልጣል። እንደዛ ወዶሽ ያፈቀረሽ እና አብረሹ የሆነው ወንድ አንቺም ለሱ በረከቱ፣ እሱም ለአንቺ በረከቱ ስትሆኚ ዘላለማዊ ፍቅራችሁ ጸንቶ ይኖራል። በውበትሽ፣ በአቋምሽ፣ በመልክሽ፣ በተለያዩ ነገሮች አይቶሽ ከወደደሽ ግን አንድ ቀን እንደፈራሹ የምትበልጥሽ ሴት ከመጣሽ ትቶሽ ይሄዳል። ስለዚህ ሁሌ ይሄን አስታውሽ። እና ሁል ጊዜ መሰረትሽ ክርስቶስ እንጂ በፍጹም ወንድ እንዳይሆን። መሰረታችን ክርስቶስ ደግሞ ህይወታችን ውስጥ የሚመራን እግዚአብሔር አምላክ ይፈቅርልንም ወንድ ይመጣል። ሁልጊዜ የምናስቀድመው ነገር ላይ እንወቅሽ። ይህን ቪዲዮ መስማት አለባት ብላችሁ ያሰባችሁ እህቶቻችሁ ካላችሁ ካለች እና ኩላት እና ሼራሹካት እኔ የኔ ግዴታ ተወጥቻለሁ። ወይም ደግሞ እኔ እንደዚህ አይነት ነገር ውስጥ በፊት አስብ ስለነበረ ሼር ማድረጋለሁ ብዬ ስላሰብኩኝ ነው። በጣም ነው የምወዳችሁ የማከብራችሁ። ለመወደድ ሲባል ፍጹም መሆን የጠበቅባቸው ራሳችሁን ብቻ ነው መሆን ያለባቸው። ስለዚህ ራሳችሁን ብቻ ሁኑ። ራሳችሁን የሚመስል ሰው ወዳቸዋል፣ ወዳቸዋለሁ። ጀስት ቢ ዩርሴልፍ። የወደፊት የትዳር ህይወትሽ ያስጨነቀሽ እህቴ በዚህ ውብ እና የአምሃረ ንጹህ ገላሽ ላይ የተለያዩ አልባሌ ነገሮች በመጨመር የምትወጂውን ሰው የምታገኝ እየመሰለሽ ከተለያዩ ሴቶች ጋር ራስሽን ኮምፔር እያደረግሽ ለመብለጥ በውበት የምትፎካከሪ የምትወጂውን ሰው ለማግኘት ብቻ ማታረጊው ነገር የሌለዋ እህቴ ይህ ቪዲዮ ላንቺ ነው። እና እንደዚህ አይነት ሁኔታ ውስጥ ነበርኩኝ። ማለትም ቆንጆ መሆን ወደፊት ያ ለባሌ ውብ ሆነለት ደስ ይለኛል፣ ምናምን ራሴን መጠበቅ ለባሌ ለባሌ ምናምን የምናወረው ነገር የለም። እንደዛ ነገር ውስጥ ነበርኩኝ እና ሁሉም ሰው ሊኖርበት የሚችል ሲትዌሽን ነው እና ኢትስ ኖርማል። የአንድ ነገር አስታውሽልኝ፣ መሰረትሽ ክርስቶ ሲሆን ራስሽን ወደ እግዚአብሔር ማቅረብ ፈልገሽ፣ የሰጠሽን ውብ ገላ ማክበር ፈልገሽ፣ ምንም ነገር አልጨመርም ካልሽ በኋላ ራሴን ሸፍናለው ከዚህ በኋላ የሚገባኝ ሰው ነው እኔ ሊገልጠኝ የሚገባው እግዚአብሔርን እያከበርኩ በህይወቴ መኖር እፈልጋለሁ ብለሽ በማሰብሽ ከዛ በኋላ ግን ደግሞ በዚህ ምድር ላይ እንደዚህ አይነት ሁኔታ ውስጥ ሆኜ የሚወደኝ ሰው ሊኖር የማይችልበት ፕሮባብሊቲ ሰፊ ነው በማለት በመፍራት እግዚአብሔርን ልቅረብ ወይስ ባላዘድ አድርጌ ላይፍ ሊኖር እያልሽ የምትጨነቀው አለ። ይመለክላችን ነው። በደንብ አዳምጪኝ። መሰረተሽ ኢየሱስ ክርስቶስ ይሁን። መሰረተሽ ኢየሱስ ክርስቶስ ከሆነ ገላሽን፣ ሰውነትሽን፣ አቋምሽን ምንሽንም አይቶ ከሚወድሽ ወንድ ይልቅ ስብእናሽና ማንነትሽ ተማርኩ የሚወድሽ ወንድ ይበልጣል። እንደዛ ወዶሽ ያፈቀረሽና አብረሹ የሆነው ወንድ አንቺም ለሱ በረከቱ፣ እሱም ለአንቺ በረከቱ ስትሆኚ ዘላለማዊ ፍቅራችሁ ጸንቶ ይኖራል። በውበትሽ፣ በአቋምሽ፣ በመልክሽ፣ በተለያዩ ነገሮች አይቶሽ ከወደደሽ ግን አንድ ቀን እንደፈራሹ የምትበልጥሽ ሴት ከመጣሽ ትቶሽ ይሄዳል። ስለዚህ ሁሉ ይሄን አስታውሽ እና ሁል ጊዜ መሰረትሽ ክርስቶስ እንጂ በፍጹም ወንድ እንዳይሆን መሰረታችን ክርስቶስ በንደግሞ ህይወታችን ውስጥ የሚመራን እግዚአብሔር አምላክ ይፈቅርልንም ወንድ ይመጣል። ሁልጊዜ የምናስቀድመውን ነገር ላይ ተን እንወቅሽ። ይህን ቪዲዮ መስማት አለባት ብላችሁ ያሰባችሁ እህቶቻችሁ ካላችሁ ካለች እናቁላት እና ሼራሹካት። እኔ የእኔን ግዴታ ተወጥቻለሁ። ወይም ደግሞ እኔ እንደዚህ አይነት ነገር ውስጥ በፊት አስብ ስለነበረ ሼር ማድረግ አለብኝ ብዬሽ ስላሰብኩኝ ነው። በጣም ነው መወዳችሁ ማከብራችሁ።